ሰላም ሰላም! ክቡራትና ክቡራን እንዴት ቆያችሁን? በዛሬው ፕሮግራማችን የብዙሀን ትራንስፖርት የሆነውን እና በአገልግሎቱ ብዙዎች ቢማረሩበትም መተው የማይችሉት አማራጭ አልባው የሀገራችን የትራንስፖርት አሰጣጥ ላይ የሚታዩ ችግሮች ላይ አተኩረን እየተወያየን እንቆያለን። በዛሬው ዕለት የመረጥነው የባቡር ትራንስፖርት ይሁን እንጂ በቀጣይ ከታክሲ ጀምሮ የፐብሊክ ሰርቪሶችን አንበሳባስ ና እንዲሁም ሸገር ባሶችን ጨምሮ በተለይ ታክሲዎች ላይ መሸት ሲል ያላግባብ ጭማሪዎችን ጨምሮ የተለያዩ ፕሮግራሞችን በቀጣይ የምናነሳንም ሆኖ ለዛሬው ግን የሀገራችን ቆየት አለ እንግዲህ ለረጅም ዓመታት እየሰጠ ያለው የባቡር አሰጣጥ ትራንስፖርትን ያሉበትን ክፍተቶች እና ችግሮች እየተወያየን አብረን እንቆያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ እያልኩኝ የዚህ ሰዓት የክብር ስፖንሰራችን ሲቢዋይ ነው። ሲቢዋይ የተለያዩ መጠነ ሰፊ ስራዎችን እየሰራ የሚገኝ እጅግ በጣም በሀገራችን አሉ ከሚባሉ የግል ድርጅቶች መካከል አንዱ ነው። የህትመት ስራዎችን እየሰራ ነው የሚገኘው። እንዲሁም የህትመት ስራዎችን መጽሔት፣ ባነር፣ ቲሸርት፣ ሎጎ፣ ስቲከሮችን አጠቃላይ የህትመት ስራዎችን ቲሸርቶችን እንዲሁ ከወዲሁ ለጥምቀት እየሰራ ነው ያለ ነው የሚገኘው ሲባዋይ የህትመት ስራዎች ማህበር። በተጨማሪም ሲባዋይ የኮንስትራክሽን ተቋራጭ ስራ አጠቃላይ ኮንስትራክሽን ስራዎች ትምህርት ቤቶች፣ ክፍለ ከተማዎች እና እንዲሁም የተለያዩ ጤና ጣቢያዎች ላይ እጅግ በጣም የተለያዩ ስራዎችን መጠነ ሰፊ ስራዎችን እየሰራ ነው፣ አብረን እንስራ እያለ ነው የሚገኘው በተለይ ትምህርት ቤቶች ላይ የተለያዩ የጥገና ስራዎችን ብረትን ከብረት አዋደን መጠገን እና በአዲስ መልክ ወንበሮችን የመስራትና የመበየድ ግርግዳዎችን በቀለም የማስዋብ ስራ በጥራትና በፍጥነት እየሰራ ነው እያለ ነው የሚገኘው። ሲቢዋይ አጠቃላይ የኮንስትራክሽን ተቋራጭ ስራ ማህበር እንዲሁም ሲቢዋይ አጠቃላይ የኤሌክትሮኒክስ ጥገናዎች አሁንም ቢሆን ድርጅቶች በራችሁን ስናንኳኳ ስለምትቀበሉን እናመሰግናለን እያለ ነው የሚገኘው ኮምፒውተር ጥገና ኮፒ ማሽኖች ጥገና ፕሪንተር ጥገና የፕሪንተር ቀለሞችና የኮፒ ማሽን ቀለሞችን መሙላት በፍጥነትና በታማኝነት እጅግ በጣም አስተማማኝና ፈጣን በሆኑ ሰራተኞቻችን የማያዳግ መፍትሄ እየሰጠን ነው ይላል ሲቢዋይን ከልብ አድርገን እናመሰግናለን ወደ ዛሬው ፕሮግራማችን ስንመለስ አብዛኛው የሀገራችን ክፍል የሚባል ደረጃ የሚጠቀመው ባቡር የተመለከተ ነው። ስለዚህ ባቡር ጋር ያለውን ችግሮች እና ቢስተካከሉ ያልናቸውን የታዘብናቸውን እዛው ቦታው ሊሆነን እኛም አንድኛው የትራንስፖርቱ ተጠቃሚ አካላቶች ስለሆንን ያንን ያየነውን ለማህበረሰቡ ይጠቅማል ብለን ያሰብነውን ወደዚህ ሚዲያ አምጥተነዋል። ይህንን ሚዲያ የማትከተሉ ሰዎች የዩቱብ ቻናል ላይ የምትከታተሉን ቤተሰቦቻችን ሰብስክራይብ እያደረጋችሁ ብትጀምሩ፣ እንዲሁም ላይክ ሼር ብታደርጉ ለብዙዎች ይደርሳልና እኛም የተለያዩ ስራዎች እንድንሰራ ታበር ሳትሆናላችሁና ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ብትጀምሩ እኛም ደስ ይለናል። በተጨማሪም እንግዲህ የእናንተን የገጠመኝ የባቡር ገጠመኞች ብትነግሩን እና ደግሞ ይሄኛው በዚህኛው መንገድ ቢስተካከል በጣም አሪፍ ነው የምትሉትንም በተመሳሳይ መንገድ ብትነግሩን እጅግ በጣም ደስ ይለናል። በኮሜንት መስጫው ላይ ማለት ነው። እኛ ችግሮቹ እንግዲህ ሁለት መንገድ ከፍለን እናያቸዋለን፣ እንግዲህ ወይም ለማየት እንሞክራለን። በእርግጥ ችግሩ ላይ ለምን አተኮርክ ወይም እንግዲህ ጥሩ ነገሩን አታውራም ወይ የሚል አይጠፋም። አዎ እንግዲህ እውነታ ነው። በጣም ዘርዝረን የማንጨርሳቸው ጥቅሞችና ተነግረን እንግዲህ ተነግረው የማያልቁ ዘርፈ ብዙ የሆኑ ጥቅሞች አሉት። ለምሳሌ ከዋጋ አንጻር አብዛኛው ማህበረሰብ ያማከለ መሆኑ ከፍጥነት አንጻር በተለይ ጠዋትና ማታ ላይ በታክሲ ከመሄድ በባቡር መሄድ ይበልጥ ፍጥነት የመጨመር ነገር፣ ብዙ ሰዎች መያዙ ወዘተ ረፈያል መዘርዘር ይቻላል። ከሁሉም በላይ ግን ዋጋው ከታክሲ አንጻር ሲነጻጸር የባቡር እጅግ በጣም ቅናሽ መሆኑና በትንሽ ክፍያ ረጅም ርቀት መሄዱ ሆኖ እናገኘዋለን። ከፍተኛውን ፐርሰንት ይዛል ይሄኛው ሰው በብዛት ባቡርን ለምን እንደሚጠቀም የሚለውን ስናገኝ እኔም እንግዲህ ዛሬ ችግሮቹ ላይ እያተኮርኩበት፣ ጥሩ ነገርን እያበረታታን ደካማ ጎኖችን ደግሞ በነቂስ እያወጣን እየዘረዘርን እየተወያየን፣ ችግሮችን ማባባስ ሳይሆን ለችግሮቻችን መፍትሄ መፈለግ ስለሚያስፈልግ ነው። እንግዲህ ችግሮቹን በሁለት ዋና ዋና ክፍሎች ስናያቸው አንደኛው ችግር የተሳፋሪ ችግር ሆኖ እናገኘዋለን። እንግዲህ ከራስ መጀመር የተሻለ ነው እና በመጀመሪያ ደረጃ ላይ ያስቀመጥኩትም የተሳፋሪ ችግር የሚለውን ነው። እንግዲህ የተሳፋሪ ችግር ስንል ባቡር ውስጥ ከገባ በኋላ ብቻ ሳይሆን፣ ገና በር ላይ ለመግባት ከሚደረግ አላስፈላጊ ግፌ ይጀምራል። እዚህ አንዳንድ የመጋፋት ውስጥ ያለበት ሰው ያለ ሁሉ የሚመስል ደረጃ ላይ ይታያል። እንግዲህ ምንም ሰው ሳይበዛ ሰፊ ስፔስ እያለ ሁሉ የሚገፋ እንዳለ ተመልክተናል። መጋፋት ብቻ ሳይሆን የሚገፉትን ሰውም አለመለየት ትልቁ ችግር ሆኖ የተመለከትነው ጉዳይ ነው። ለምሳሌ ትልቅ ሰዎችን፣ ነፍሰ ጡሮችን፣ ልጅ የያዙ ሰዎችን፣ አካል ጉዳተኞችን ወዘደረፈ ረፈ ለመገፋት ይቅርና የእኛ እርዳታ የሚያስፈልጋቸው ሰዎች ሁላ ገፍቶ ጥሎ መግባት ኢትዮጵያዊነት የሚባለው እኛ የምታወቅበት መተሳሰቡ እና መደጋገፉ ወደ ለየለት መጨካከንና ሰው ሰው የሚሸት ማህበረሰብ መጥፋት ደረጃ ላይ እየደረሰበት ሆኖ ተመልክተኗል። ይሄኛው ከዚያም እንግዲህ ውጭ ላይ እንደዚህም ተጋፍቶ ከገባ በኋላ እሱ ነገር አቅመ ደካማ የማይሆን እሱ ነገ አካል ጉዳተኛ እንደማይሆን ያረጋገጠ ይመስል ከገባ በኋላም ተመሳሳይ ድርጊቱ ይቀጥላል። ይሄ በተለየ መንገድ ወንዶችን የሚመለከት ጉዳይ ሆኖ እናገኘዋለን። በዚህ ችግር በተለየ መንገድ የሚጎዱት እንግዲህ ቀደም ብዬ እንዳልኳችሁ ትላልቅ ሰዎች፣ አቅመ ደካሞች፣ ነፍሰ ጡሮች እና ሴቶች ናቸው። ሌሎችም አሉ እንግዲህ ሴቶች ላይ ከመግፋት እስከ ጾታዊ ትንኮሳ ድረስ የሚያደርስም ችግር እንዳለ ለመታዘብ ሞክረናል። እንግዲህ ይሄ ባቡር ውስጥ ከገባ በኋላ እንግዲህ በነገራችን ላይ የዘረዘርኳቸው ሁልጊዜ የሚታዩ የሚታዩና ቀን በቀን እያየናቸው ነገር ግን ችግሮችን መቅረፍ ያልቻልናቸው ናቸው። ሰው ታፍኖ አየር አጥቶ መጮህ ራስን መሳት በተደጋጋሚ የሚታዩ ተጨማሪ ችግሮች እንደሆኑ መረሳት የለበትም። ስለዚህ አንድ ሰው የመታፈንና ራስን የመሳት ደረጃ ከደረሰ በቀጣይ ደግሞ ሞት ሊመጣ ነው ማለት ነው። እዛ ደረጃ ከመድረሳችን በፊት ግን ህዝቡና የሚመለከተው የመንግስት አካላት መፍትሄ መስጠት አለባቸው እንላለን። እኛም እንግዲህ ለዚህም ነው ይህ ፕሮግራም መስራት እያስፈለገ ወደ ሁለተኛው ችግር ባለቤት ከመሄዳችን በፊት ግን ከህዝቡ ወይም የሚጠበቀው ሁለት ወይም ሶስት ነጥቦችን እንመልከት። አንደኛው ሰው ከበዛና ና ለእናንተ የማይመች ከሆነ አለመግባት ነው። ሌላ አማራጭ መጠቀም፣ ቀጣይ እስኪመጣ መጠበቅ፣ ወይም ሌላ የትራንስፖርት መንገድ መጠቀም ሊሆን ይችላል አማራጭ ምክንያቱም ገብቶ ራስን አደጋ ውስጥ ከመክተት የተሻለ ነው ብለን እናምናለን። ሁለተኛው መተዛዘን፣ በተቻለ መጠን ወንበር መልቀቅ ምናምን የሚለውን እንተው ና ደህና መቆሚያ ቦታ አቅም ለሌላቸው መስጠት ይህን ካደረግን ወንበር እንደሰጠናቸው ነው የሚቆጠረው በባቡር ውስጥ በነገራችን ላይ ወደ ሶስተኛው እንግዲህ መፍትሄ ስንሄድ የህግ አካላትን ትዕዛዝ ወይም ዱላ ሳንጠብቅ ጥሩ ነገር መስራት ነው ብዙ ሰው ካልታዘዘ ወይም ካልተደበደበ ጥሩ ነገር ማድረግ አይፈልግም ይሄ በባቡር ውስጥም የተመለከትነው ነገር ነው ለምሳሌ አንድ ወጣት ወንበር ላይ ቁጭ ብሎ አንድ አዛውንት ደግሞ ቆሙ ዝም ይላል ከዚህ አንድ ፖሊስ ተነስ ሲለው ውይ እሽ አላዩዋቸው እኮ ይላል። በመጀመሪያ ደረጃ አይቷቸዋል፣ ሲቀጥል አቅቷቸው ደፋ ቀና ሲሉም አይቷቸዋል። አሁን የተነሳው ግን ፖሊስ ስላስፈራራውና ተነስ ስለተባለ ብቻ ነው እንጂ እውነተኛ የስሜት መነሳት እንዳልሆነ ያስታውቃል። ስለዚህ በተቻለ መጠን እኛው እርስ በርሳችን መተዛዘንና መተሳሰብ፣ የፖሊስን ትዕዛዝ አለመጠበቅ ነው። እነዚህን ሶስቱን ካደረግን እኛው እርስ በርሳችን ተዛዝነን ትራንስፖርትን በበጎ ነገር የምንጠቀምበት የመጀመሪያው የማህበረሰቡ ችግር ወይም የተሳፋሪ ችግር የሚለው በእነዚህ በሶስቱ ብቻ በተቻለ መጠን የሚስተካከል ነው። እናንተ ውድ አድማጮቻችን ደግሞ የምጨምሩበት ካለ ጨምሩበት እላለኝ። ወደ ሁለተኛው የችግር አካል ስንሄድ ደግሞ የጸጥታ አስከባሪና ትኬት ቆራጮዎች ነው። እንግዲህ እነዚህኞቹ የመጀመሪያው ችግር እንዳይፈጠር ማድረግ ይችላሉ። የማህበረሰቡ መጋፋት፣ የማህበረሰቡ ውስጥ ገብቶ መጨቃጨቅ ምናምን እንዳይፈጠር ማድረግ ይችላሉ። በርግጥ እንግዲህ ቀደም ፖሊስን ዱላ ለመጠበቅ የሚለውም የኛ የራሳችን የሆነ የማህበረሰቡ የተሳፋዱ ራስን በራስ የማስተዳደር አድርገን ወስደው ነው እንጂ ፎር ፖዘቲቭ። ይሄኛው ችግር ጋር ከመድረሳችን በፊት ግን እነዚህ ጸጥታ አስከባሪዎች የሁሉ ችግር እንዳይከፈት ማድረግ ይችላሉ። ምክንያቱም እዛ ጋር መጠነ ብዙ ጸጥታ አስከባሪዎች ስላሉና መንግስት እነሱን እዛ ለማህበረሰቡ አገልግሎት እንዲሰጡ እስከመደባቸው ድረስ ማህበረሰቡ የተስተጓጉሎ ሳይሆን ትክክለኛ ትራንስፖርት አገልግሎት እንዲያገኝ የማድረግ ግዴታ አለባቸው ወይም ማለፊነት አለባቸው። እንግዲህ ከላይ ያነሳናቸው የህብረተሰቡ ችግሮች እንዳለ በዚህኛው አሰራር ችግር ውስጥ ይጠቀሳሉ። እንግዲህ ወቀሳና ሻወር ከራስ ሲጀምር ጥሩ ነው ይላል አንድ አባባል። እንግዲህ የመጀመሪያ የተሳፋሪውን ችግር አስቀድመን ወይም መነሻ አድርገን ወደ ሁለተኛው አሰራር እንግዲህ ወደ መንግስት አካላት እነዚህ ጸጥታ አስከባሪእና ና ትኬት ቆራጮቹ ችግር ስንሄድ ደግሞ አንድ ትዕዛዝ የሚሰጣቸው አካል አለ። እነሱ ደግሞ መተግበር አለባቸው ያለን መተግበሩን እንግዲህ የሚያረጋግጥ ደግሞ ሌላኛው አለ ማለት ነው። እንግዲህ በተለየ መንገድ ለእኛ ቅርብ የሆኑት የጸጥታ አስከባሪ ፖሊሶችና ቲኬተሮች ናቸው። እንግዲህ እነዚህ ሁለቱን እኛ የቅርብ ተጠያቂዎቻችን ስለሆኑ ለማህበረሰቡ ሁለቱን ነው የምንጠይቀው። እንግዲህ ሁለቱ አካላት ያላቸው ግንኙነት ምንድን ነው? እውነት ሲተዋወቃሉ ወይ ያስብላል። ትኬት ቆራጩ ብር ተቀብሎ ትኬት መስጠት ብቻ ነው ስራቸው ወይስ ሌላ ነው? አምሳ ቆረጥኩ። እነዚህ አምሳ ሰዎች ሄደዋሉ ወይ፣ ባቡሮ ቶሎ ቶሎ እየመጣ ነው ወይ የሚለው ማገናዘብ አያስፈልግም። ይሄ ለትኬት ቆራጮች የምንጠይቀው መልስ ያላገኘ ነበር ነው። ከዚያ የቆረጠው አምሳ ሰው ካልሄደ መቁረጥ ማቆም እነዛን አምሳ ሰዎች እስከተቆረጠ ለምሳሌ መቶ ሰው ሊሆን ይችላል። እነዛ ሰዎች እስካልሄዱ ድረስ ለተወሰነ ዴቃ ድረስ ሰውን አሳልፎ መጠበቅ ምንም የሚከብድ ነገር የለው። አንድ ክብሎ ወይም የአንዱ የፖሊስ አካል ሄዶ ትኬት ቆራጮችን አይቆ የፖሊስ ቶሎ ቶሎ ትራንስፖርት አካል እየመጣ ስላልሆነ መቁረጡ ይቆዩ። ሌላው ፖሊሶች ነው እንግዲህ የተቆረጠው ሰው ስላልሄደ ለተወሰነ ደቂቃ መቁረጥ አቆሙ። ምንድን ነው ችግሩ? ይህን ማለት ነው። እዚህ ጋር በተቻለ መጠን ትኬተሮችና የጸጥታ አስከባሪ አካላቶች ላይ የሚታየው ትንሽ የሚመስል ግን ትልቅ ክፍተት ነው። ሁለታቸው ያላቸው ይሄ ኮሚኒኬሽን ምንድን ነው? ያላቸው መግባባትስ ምንድን ነው? ይሄ ገና ባቡር ውስጥ ሳይገባ የሚታይ ክፍተት ነው። ገና ውስጥ ትራንስፖርት የሚወስደው ባቡር ውስጥ ሳይገባ የሚታይ ችግር ነው። በኋላ ባቡር ውስጥ ደግሞ ዘርፈ ብዙ ችግሮች የሚያመጣው በባቡር ውስጥም በተመሳሳይ የሚታይ ችግር አለ። ይሄ ትኬተሮች በባቡር ውስጥ ውስጥ ያለው ችግር ትኬተሮችን አይመለከትም። ምክንያቱም እነሱ ቆርጠዋል፣ ከዛ የተሳፋሪው አካል ባቡር ውስጥ ገብቷል። እንግዲህ ይህ የጸጥታ አስከባሪ አካላትን ይመለከታል። ከፍተኛ የሆነ የማስተባበር ችግር ጎልቶ ይታያል። ለምሳሌ ባቡር ውስጥ ከፊትና ከኋላ ወንበር በጣም ብዙ ፖሊሶች አሉ። ነገር ግን መኖራቸው ጥቅሙ ምንድን ነው? ወንበር ላይ ቁጭ ብሎ ሰው ማጥበብ ወይስ አገልግሎት መስጠት? በዚህ አጋጣሚ ሁሉንም ፖሊሶች ማለት አይቻልም። ስራቸውን አክብረው ለገንዘብ ብላችሁ ሳይሆን ማህበረሰብ ማገልገል መርጣቸው የሚሰሩ በዚህ አጋጣሚ እግዚአብሔር ያክብራችሁ፣ እናንተም በዛው ስራችሁ እንድትቀጥሉ እግዚአብሔር ይፍቅድላችሁ እንደናንተ አይነቱን ያብዛለን እንላለን። እኛ ፖሊስ በባቡር ውስጥ ሰላም እንዲሆንም ሰላም እንዳይሆንም ማድረግ ይችላል። በቅድሚያ ሕዝቡ እንደ እንስሳት ትዕዛዝ ወይም ዱላ እስኪመጣ አትጠብቁ። እናንተ የሰው ልጆች ናችሁና ይሄን ይህን ያልተገበረ ሕዝብ ስላለ ነው ፖሊስ በባቡር ውስጥ መመደቡ እንጂ ወንበር ላይ ቁጭ ብሎ ተጨማሪ የትራንስፖርት ማጣበብ እንዲፈጠር አይደለም። ባቡር ውስጥ የፖሊስ አካላት የሚገቡ ውጫዊ በሎ አይደለም። እነሱም ሰው ናቸው፣ ይደክማቸዋል፣ ረጅም ጉዞ ያደርጋሉ። ተደጋጋሚ ነው፣ መሰላቸትም አለ። ማህበረሰቡ ቀደም ብዬ እንዳልኩትም የፖሊስን ትዕዛዝ ለእያንዳንዷ ነገር የሚጠብቅ ስለሆነ ወይም የፖሊስን መቆጣት፣ የፖሊስን ዱላ የሚጠብቅና ፖሊሶችንም ወደዛ ደረጃ የሚያስገድድ ስለሆነ ነገር ግን በተቻለ መጠን ስራ ብለው እስከ ያዙት ድረስ ማህበረሰብ ማገልገል ብለው እስከ ያዙት ድረስ ማህበረሰብ ማገልገል በሽፍት ነው የሚሰሩት። በእርግጥ መሰላቸቱ እንዳይኖር ያ ነገር ይረዳቸዋል ብለን እናስባለን። ስለዚህ በተቻለ መጠን ከኋላ ወንበር ሆን ከፊት ወንበር ያሉ ፖሊስ አካላቶች ሰው ሲጋፋ፣ ወንበር በር ላይ በር አለመዘጋት ደረጃ ሲደርስ፣ ሰው ሲጨናነቅ ምናምን ሲል ቢያንስ ቢያንስ እንኳ ትኬቱ ከተቆረጠ በቀጣይ ባቡር ነው እዚህ ጋር ቁሙ ማለት ይችላል ፖሊስ፣ መብቱም ስላለው ህጋዊነትም ስለሆነ ያንን ሲያደርጉ አንመለከታቸውም እና በተቻለ መጠን ያለው ውስጥ ከገቡ በኋላ መገፋፋቱ፣ አየር ማጣቱ፣ ዘርፈ ብዙ ሽታዎች ፈስን ጨምሮ አላስፈላጊ ጠረኖች፣ እንደዚህ አይነት የትራንስፖርት መጨናነቅን በተወሰነ መጠን ቢያንስ ግቴዋ አይኖር መጨናነቁ አይኖር ማለት ሳይሆን ምክንያቱም ባቡር በተፈጥሮ እንደዛ ስለሆነ በእኛ ግር አይኖር ማለት ሳይሆን፣ ግን ሰው አየር ማጣት ደረጃ መድረስ ስለሌለበት ይሄኛው ችግር ቢቀረፍና በቀጣይ የተለያዩ ስራዎች ተሰርተው የባቡር ትራንስፖርት በእንደዚሁ ሁኔታ ቢቀጥል እንላለን። አብራችሁን እየቆያችሁ ያላችሁት እኛ የማህበረሰቡን ችግር ወደታች እየወረድን እያነሳን እየተወያየን ነው የምንገኘው። እናንተም አብራችሁን እየቆያችሁ ስለሆነ ከልብ አድርገን እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ አሁንም ቢሆን አሳስባለሁኝ። ፕሮግራሙ ገና አልተጠናቀቀም፣ ይቀጥላል። የሲቢዋይን የ ስፖንሰራችንን ሲቢዋይ ድርጅትን መልእክቶች ሰምተን